በቃ ልክ እንደ መጥፎ እንደሆነ ነገር ነው የሚያወጡት ኮሜንት ሁላ ቀን ላይ ሰወደሽ ኮሜንት ለምናተ አይልሻለሁ እንጂ ማሪ ምን ማተኛው አቅፈሽ ምንድን ነው? እኔ ማልታኛው እሱ የዚህ ኦኬ። እኔን ተኙ እያልሽን ነው። ይሸዋ ሙስሊም አይደል? አልሀምዱሊላህ ሙስሊም ነው ማለት አንቺ በስልክ ተኛ፣ ማሪ አተኛ ተኛ፣ አትምታ ሴት ልጅ አትመታም፣ አወለ

ከዛ እንዴ ዚች አደረጋት፣ ትዝ አለው እናንተ መኖራችሁ። ሹ አሪፍ ናት። እናንተ መኖራችሁ ትዝ አለ። ሴት ልጅ ይመጣ፣ ወንድ ልጅ በቁም ይመጣል። እናቱን የማይወድ እናቱን እህቱን በጣም የሚወደው ግን ታጠፋ ደግሞ በጣም የሚወደው ወላሂ እናቱንም እህቱንምመቀለበ ግን ታድለው። እናትህ እንዳንተ የሚወዳት ልጅ አላት። እህትም እንዳንተ የሚወዳት ወንድም አላት። ግን እሷ ታገባለች። ግን እሷ ታገባለች። እኔን ወደደኝ ወላሂ። እኔን እኛ ብር ይመሆነው ወንድ ሁሉም እኮ ነው ሁሉም ያገባሉ እኮ። አሁን እሷ ግብታ ኦልሬዲ ከሌላ ጋር ነገባ። እኔ ግን ከአንተ ጋር ነው የምሆነው። ስለዚህ እኔ የማዋጣ ሁሉም እኮ ቦታ አለው እኮ ቦታ አለው። ከሴት ልጅ አንተ ልክነ ሴትን በሴት እንጂ አንቺ ደደብ ምን ታርጋት። ሴትን በሴት እንጂ ሲሉ ሰምተሻል? ሴትና ተለስሙ ዝምብለሽ ለስሙ ብቻ ነው ሴት ይሆንሻው እንችማ ከቤተሰቡ ልታቆራረጭ ነው። ማቆራረጥ አይደለም፣ ላይ በጣም ነው የሚወደው እህቱንም እናቱንም ሀይቃ ሀይቃ። ስለዚህ እኔ እየነገርኩት ነው የሚያዋጣው ለሱ እየነገርኩት ነው እንጂ ይህ ማቆራረጥ እንደዛ እንደዚህ አትሂዱ። እኔ አብሬው ነው በቃ እስከምንሞት። እሺ፣ ስለዚህ እሱ ደግሞ እሷ ደግሞ እህቱን ማብታ ትሄዳለች። ኋላስ እስካሁን ድረስ ልብሰን አጠበችው። ሌላ ደ

ግን እነሱን ጥላቻ እኮ አደለም ውዴ፣ ግን በቃ ውስጤ አይፈልግም። ከኔ ውጭ ሌላ ሰው እንድትወድ አልፈልግም። እነሱ እዚህ አድርሰውህ እንትን ብለው ምናምን፣ ግን እኔ አልችልም። ምድላል ውዲ፣ እኔም በወንድሜ ቀልድ አላውቅም። ለእኔ ቦታ ሌላ ለቤተሰቦችን ቦታ ይለያል። አው ግን አንቺ አልተኛም እንዴ? በስ አበዛሽው። ተኝ ካላስ አነበብኩልሻ። ዝም በይ አንቺ ወጥተሽ ተኚ። ሰበት ሰላም ወራህመቱላሂ ወበረካቱ ቤተሰብ ደግሞ ይቀናል። በቤተሰብ ደግሞ ይቀናል። እንደ እኔ አልቀናም። ወደብኝ ቀን ወቴ እንድንገርሽ ራስሽን ወደ ራስሽን ጠብቂ፣ በቻልሽ ሐቁን ጠብቂለት ሚስትነት ኃላፊነትሽን ተወጪ። ከዛ ወደደኝ ብለው ሳይሆን ውጤትሽን ደኝ በግዱ እንድ ነው በግዱ እንዴት ነው? ባል መንከባከብ ከኔ በላይ ሚስት አለሁን? እንዲ ያለ ይመስላል ንክብካቤ ብሎ ተምራላችሁ። አሚን

እኛ ሲጀመር ፍቅር በፍቅር ነው። አንድ ቀን ተጣብዘን አናውቅ፣ ተጨቃጭቀን አናውቅ። በቃ ሁልጊዜ እንዴት ተፋቀርሳ። መጀመሪያ ሚስት የኔ ፍቅር አንበሳ፣ የኔ ፍቅር አንበሳ፣ የኔ ፍቅር አንበሳው፣ ርጂ ውዴ። እነዚህ ትንሽ እየሰጠሽ አልቅ። ምን ይምሳለችኝ? መጀመሪያ ሚስት ነበሩ እንዴ? ማለት እኔ ነኝ መጀመሪያ ሚስት ሚስቴ ያገባ አልቆነጠጠኝም። ምን አገባሽ ቢቆነጠጠኝ ታዲያ። እንደ አንቺ ምን ቤትሽ ብዙ ነኝ የእሱ ብቻ። እንተኛ በዐላ እንዴ አንቺ ተኝ፣ ከፈለግሽ እንተኛ ቤው በዐላ። ለምን ደምተኛው እንዴ ያማቹዋ እንዴ፣ በግድ ተኝ። ቀንዬን የመሰለ የትም አታገኝም እኮ እንከባከበዋለሁ። ዳልፊት ብዙ አይመከርም እንጂ ብዙ ነገርሽ ነበር። ሶፊያ ማህመድ፣ ይበቃል፣ ይበቃል። ያሳድርባት ለየው፣ ያሳደርባት ልብ የለሽም ነው። ወዳች ቆንጆ እንደው ስወድሽ፣ ተመልሰናል። ልጆቼ ቲሸርት በፎቶ ፍቅረኛ የላችሁም? እስኪ እዙኝ ቲሸርት በፎቶ እሰራለሁ። ኢትዮብ አትሰሩም። ማሪ አሞኝ እኮ አሁን ነው እንትን እያለኛ አለው። ይርቀቀኝ በደንብ እንሰራ ምን አገረኝ እና ደስ ይላል አለ የምወዳቸው። የእኔ እርቀቴ የእኔ ቆንጆ ሳኡዲ ልካለው አሁን፣ ሳኡዲ ልካለው አሁን። ሳኡዲ ልብስ የምትፈልጉ ቪዲዮ ሰራላችኋለሁ። ለአንድ ኪሎ ሰባ ብር ነው፣ ስልሳ ብር ለሁለተኛ ኪሎ ሰላሳ ብር ነው። መላኪያው ርካሽ ነው። አሁን በፊት ላይ ሶስት መቶ ብሎ ነው አለ ከመመላቸው አሁን በአራት ቀን ይደርሳል። ኦርደር ባረጋችሁ በአራት ቀን ይደርሳል። ምን አገባሽ? እንደ ፈለገነ ብናል ለገነ ብናል ፍቅረኛ። ኦኬ፣ እሺ። በብዛት ነው። አዎ፣ ዘዙኝ አሁን። እንጠልብሻለን ወላይ። ቪዲዮ ሰራላችኋለሁ፣ ረስቼ ትናንት ነው የጀመርኩት። ወላይ በጓደኞቼ ጋር እንዲናዘው። አዎ፣ ዘዙ። ቅድሚያ ክፍያ ነው። በኢትዮጵያ ነው ብሩን የምታስገቡት። በምንዛሬ ነገራችሁ እና ታስገባላችሁ ከዛ ልክላችኋለሁ። ኢትዮጵያ በነገራችን ላይ አንድ አባያ ወላ አስር ሺህ ብር ነው አንድ አባያ ማለት ነው። እኔ የሆነ ቀሚስ ወድጄ ዘጠኝ ሺህ ኖርማል ቀሚስ አንገዛም ብዬ ወጣሁ። እሱም ቢያለ ወንዶች ኮ ውራጌ ናቸው። ማለት ውራጌ ስል ቀሚስ፣ አንድ ቀሚስ ወላሂ ትቶ አይገዛም ብሎ ትቶ ወጣ። አይገዛም ብሎ ትቶ ወጣ

ብላይ ሀገል አንድ ዘይቶን የገዛ ነው ስንትና አንድ ብቻ አምሮኝ ሀያ አምስት ብር አንድ ዘይቶን ኪሎ መቶ አምሳ ሁለት መቶ ምንድን ነው ሙዝ መቶ አምሳ ዘይቶን ሁለት መቶ በኪሎ ራሱ ማለት ነው። እና በጣም ነው የሚያንገበግበው። አንደኛ ነገር እዛ ጋር እየሰራችሁ አይደለም ገባችሁ፣ ያለ ስራ ነው ዝም ብሎ ወጪ ነው